ብሩክና ሀይሚ ይዘው ይመጡት እና ለፈጠነው እኔ መናገርም አልቻልኩም ለመለኛው በመታምናት በሙጭ ይዣለው። በእውነት ነው የምልህ። የታመመ ሆስፒታል ሆነች። በቀደም ራሱ ተቃጥላ እሳት ላይ ተቃጥላ። በቪዲዮ መግቢያ እንደተመለከታችሁት መረጃውንም እንዳዳመጣችሁት አንዲት እህታችን በዱባይ ሆስፒታል ትገኛለች። ይኸውም በብሩክና ሀይሚ ጉዳይ እጅግ በመደናገጥ ሆና በሀሳብም ተጨንቃ ስራዋን በምትሰራበት ወቅት ባጋጠማት ከባድ ነገር እች እህታችን አሁን የምትገኝበት እጅግ አሳሳቢ ሁኔታ እንደሆነ መረጃው ተሰምቷል። ይህንንም አስመልክቶ ልጅቷን የሚያውቁ ሰዎች እባካችሁ ባካችሁ፣ የብሩክና ሀይሚ ዘመዶች፣ በተለይ የብሩኬ ወንድም መለኛው ያለህበት ቦታ መልእክታችን ይድረስህ እባክህ አስታርቅልን። ብዙ ልጆች አሁን ላይ ሆስፒታል ይገኛሉ፣ ተጨንቀዋል። በሀይሚና በብሩክ መለያየትስ ምንድን ነው እያሉ በሀሳብና በጭንቀት ሆነዋል፣ በማለት እያለቀሰች መልእክቱን አስተላልፋለች። ይህንን መልእክትም ሰምተን እኛ ተቀብለን ለመለኛው ተደጋጋሚ ስልክ አድርገናል። መለኛውም መልሶልናል። የተናገረው ነገር እጅግ አሳዛኝ ሆኖ አግኝተነዋል። ሙሉን በዝርዝር እናስደምጣችኋለን። ሰላም ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለሰው ፍቅር እንዲህ ተጨንቃችሁ፣ ሰው ሲለያይ እንዲህ ተከፍታችሁ፣ ራሳችሁን ጤናችሁን አታችሁ ሆስፒታል እስከ መግባት የደረሳችሁ ቅን የሀገሬ ልጆች ረ እንደናንተ አይነት ንጹህ ልብ ያለው ሰው የትም አይገኝም። የእውነት ፈጣሪ አምላክ የምትደሰቱበትን እናንተም ቅልል ብሏችሁ ያለ ሀሳብ የምትሰሩበትን ነገር ፈጣሪ አምላክ ሁላችንንም እረርቶን ብሩክና ሀይሚም ተታርቀው በጥሩ ሁኔታ እንድትመለከቷቸው የእውነት ከልብ ተመኘውላችሁ። እንደዚህ አይነት ኦዲየንስ የትም አይገኝም። ቅንነታችሁ ለእኔ ራሱ በጣም ያሳዝነኛል። ሁሌም የማስታውሰው ቅንነታችሁ እንዲሆን አድርጎኛል። ለዚህ ቻናልም አዲስ ከሆናችሁ እባካችሁ ለእኔም ቤተሰብ እንድትሆኑኝ ሰብስክራይብ እንድታደርጉኝ በአክብሮት ጠየኳችሁ። ሰብስክራይብ አድርጋችሁ የእኔም ቤተሰብ እንድትሆኑ ጠየቁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ የሆነውን ነገር ብዙዎቻችን ተመልክተናል፣ መደጋገምም አያስፈልገውም። ብሩክና ሀይሚ ከተጣሉ ወር ሊሞላ ነው። ያሉት ጉዳዮች በጣም በጣም ያናዳሉ። በዚህ በኩል ብሩክ እልህ ተጋብቶ ከሌላ ሴት ጋር መምጣት ጀምሯል። ሀይሚም በዚህ በኩል እልህ ተጋብታ ብሩክን ለማብሸቅ ከሌላ ወንድ ጋር፣ በቅጡ እንኳን የማታውቀው ሰው ጋር ይዛ ወደ ሚዲያ መጥታለች። በሁኔታው ብዙ ኦዲንሶቻቸው ተከፍተዋል። እባካችሁ ተዉም እያሉ ነው። ከዚያ ያለፈውን ነገር ደግሞ ዛሬ የሰማነው እጅግ አሳዛኝ ሆኗል። በዱባይ የምትገኝ አንዲት እህታችን ስቶቭ ላይ ሆና ስራ እየሰራች በሀሳብ ተጨንቃ በእነ ብሩክና ሀይሚ ብዙ ጉዳይ በቲክቶክ ስታወራ ነበረ። አሁን ላይ ግን ሆስፒታል መግባቷን ሰማን በማለት እዛ የሚገኙ ጓደኞቿ መረጃውን ሰጥተውናል። ታዲያ ይቺ ጓደኛዋ በእንባ እየታጀበች እያለቀሰች መለኛውን እየለመነች እባካችሁ፣ መለያውና እሙሼ በምታምኑት አምላክ እንለምናችሁ ጉዳዩ ላይ ገብታችሁ እነዚህ ሰዎች እንዲ ታረቁ ይሁን በማለት እጅግ እያለቀሰች መልእክቷን አስተላልፋለች። መለኛውንም ደጋግማ እባክህ መለኛ፣ ወንድምህን ተቆጣ ሀይሚንም ምከር፣ እንዲስማሙ አድርግኛ፣ በስደት ያለ ነው ተሰቃየም፣ በማለት መልእክቷን አስተላልፋለች። መለኛውን ስትለምነውም የእናቱን ስም እየጠራች እንደው በሙሽዬ ሞት ሊያዝክ፣ በሙሽዬ በምትወዳት እናትህ ልለምንህ፣ እባክህ እባክህ፣ ጉዳዩን ትኩረት ሰተህ፣ እነዚህን ሰዎች አስታርቁልኝ እያለች መልእክቷን አስተላልፋለች። ለእኛም ዩቲውበሮች ለተለያዩም ሰዎች ሰዎች ይህ መልእክት እንዲደርስና መለኛው ድጋሜ አዲስ መልስ እንዲሰጥም ጠይቃለች። ታዲያ እንግዲህ ይህንን ቪዲዮ በውስጥ ብዙ ሰው ለመለኛው እንዳደረሰው መረጃው ተሰምቷል። አሁን መለኛው ደግሞ የተናገረው በራሱ በኩል ደግሞ ሌላ ጉዳይ ሆኖ አግኝተነዋል። እኛ ኮ ለወንድማችን ደስታ ተኝተንም ዝም ብለን የምንቀመጥ ሰዎች አይደለም። በተለይ ደግሞ ኦዲየንሶቻቸው እንዲ ሲሆኑላቸውም እኛም የእውነት እንጨነቃለን። በጣምም እናከብራቸዋለን። ለእነሱም ተጨንቀው ይሄን ያህል ደረጃ መድረሳቸውም የእውነት ለእኛም አሳስቦናል ብሏል መለኛው ጉዳዩን ታዲያ ትኩረት እንደሰጠውም ነው ያጫወተን መለኛው ግን አክሎ ያለው ምንድነው እኔ ደጋግሜ ለወንድሜ ደውዬ ነበር ለብሩኬ ብሩክ ግን ስልክ አይመልስም ይህን ጉዳይ ብቻውን መጨረስ ነው የፈለገው አናዶኛል በማለት ጭምር ስለ ብሩክ ያልተጠበቀ ነገር ነው የተናገረው እኔ በጣም በጣም የታናሽ ታናሽ ነው ብዙ ነገር ያከብረኛል ብዙ ነገር ይፈራኛል ግን እኔ በአሁኑ በቃ ምን እንደሆነም አላቅም ስልክም በስርዓት አይመልስልኝም ነው ያለው እንግዲህ ብሩክ እዚህ ጉዳይ ላይ ስልክም የማይመልሰው ለቤተሰቦቹ ካለው ሌላ ነገር ሳይሆን በቃ ጉዳዩ ላይ እነሱ እንዲገቡ እንዲጨነቁ በጣም አልፈለገም። ይኸው ስልክ አለማንሳቱ ደግሞ የብሩክ ሌላ ጣጣ ይዞ መጥቷል። ቤተሰብ እንኳን በቅጡ ገብቶ እንዳያስማማ ሌላ ችግር እየሆነ ነው የመጣው እና በሁኔታዎች ሁሉ በተለይ መለኛው የሚሰጡትን አስተያየቶች ሁሉ ይመለከታል። ኦዲየንስ ያለበትን ነገርም ተረድቷል። በተለይ አንዲት እህታችን እያለቀሰች የሚያስተላለፈችው መልእክት እንደደረሰውም መረጃውም ሁሉ እጁ እንደገባም ሰምተናል። ግን እኔ አሁን ትንሽ ከአቅሜ በላይ ሆነን ያለው በቀጣይ ዙር በቀጣይ ዙር እመጣለሁኝ፣ እባካችሁ ይህን ቃሌንም አላጥፍባችሁም በማለት መልእክቱን አስተላልፏል። እነዚህ ልጆች በስልክ የሚሆን ጉዳይ አይደለም፣ ጭራሽ እልህ ነው እየተያያዙም የሚገኙት ሀይሚም ጋር ለልደቷ እኔም መልካም ልደት ብዬ መልእክት አድርጌ ላት ነበረ እሷን መልክቱን መልሳለኛለች። ከዛ በኋላ በቅጡም አላወራንም ነው ያለው። መለኛው ግን አሁን ከዚህ በኋላ እሱ በአካል ሁለቱንም ጠርቶ ሊያነጋግር እንደሆነ ሊቆጣም እንደሆነ በዚህን ያህል ደረጃ ኦዲየንስስ ለምን ታስጨንቃላችሁ ብሎ በጣም ሊናገራቸው እንደሆነ መረጃው እጃችን ገብቷል ማለት ነው። መለኛው አሁን ላይ ያልመጣው እዛ የቤተሰቡ ሁኔታ በቅርቡ ነው ደግሞ ትዳርም ሙሽራም ነበረ መለኛው የብሩኬ ወንድም። ታዲያ ካለበት ነገር ማመቻቸት የነበረብኝ ነገር ነበረ። ዝም ብዬም ተነስቼ መምጣት አልችልም አዲስ አልሽራም ነኝ ለዛ ለዛ ትንሽ ችላ ያልኩኝ፣ በዚህ በኩል ደግሞ የወንድሜ ጉዳይ መስመር እየሳተ መጣ ነው ያለው። ግን እኔ ለሁሉም ነገር በአካል መገኘት እና ሁሉን ነገር ማየት ነው የምፈልገው ነው ያለው። ጓደኞቻቸውን አመስግኗል። ቦስ የሚባለውንም ሌላ አንድ ጓደኛውም የብሩክ ነበር ፍጼ። ሁለቱም ብቻ ነው ሲያስማሙ የተመለከትኩት። ከዛ ውጭ ያለው እነዛ ሁሉ ጓደኞቻቸው ራሱ የት ደረሱ ብሎ ነው ሲናገር የነበረው። በተለይ ግን መለኛው በጣም የተናገራቸው በብሩክም በሃይሚም ትንሽ የደበረው ለምንድነው እልህ የሚጋቡት አንዱ ሲያጠፋ ምን አንዱ ዝቅ ብሎ አይኑ አይገኝም ነው ያለው። ብሩክ ሌላ ሴት ይዞ ሲመጣ ሀይሚ ስለምን እልህ ይዟት ሌላ ወንድ ታመጣለች? ፍቅር እኮ በእንደዚህ አይነት ነገር መሆን የለበትም። ሌላ ጣልቃ ለምን ሰው ያስገባሉ? ብቻ እኔ ሁለቱንም ነው የምቆጣው፣ ለማንም ምንም አላደላም። ሀይሚን ብትሆን አክባሪ ነች፣ በጣም ነው የምትወደኝ፣ በጣም ነው የምታከብረኝ፣ እኔም በጣም ነው ማከብራት። የወንድሜ ፍቅረኛ ነች። እኔ ምንም አሁን ሳይድዤ እንትናለንም፣ ግን በሁለቱም ማዝኛለሁ ብሎ ነው መልዕክቱን ያስተላለፈው። በተለይ ደግሞ እልህ እየተጋቡ ሰው እንኳን ሊያስማማቸው ሚፍታ ወይም ቦስ የሚባለው ልጅ ሊያስማማቸው እንኳን ሲጠራቸው እልህ እየተጋቡ ብሩክም ከሌላ ሴት ጋር መምጣቶ ሀይሚም ከሌላ ወንድ ጋር እየመጡ ጭራሽ ሌላ ጭቅጭቅ ጭራሽ ሌላ ጣጣ ውስጥ መግባታቸው ሁሉ በጣም ነው ያናደደው። በዚህም ነው በጣም የተበሳጨው። እኔ ይሄ ጓደኛቸውን ለማስማማት የሞከረውን ርቀት ወድጀዋለሁ። ጥል ይከሰታል፣ ሁሉም ቤትም ያለ ነው። ግን እያናደዱኝ ያለው ለምንድን ነው? ጭራሽ ሌላ ሰው ይዘው እየመጡ እልህ እየተጋቡ ጭራሽ ክርክር ውስጥ የሚገቡት በዚህ ጉዳይ ነው። ራሱ ላናግራቸው የምፈልገው ነው ያለው። እኔ ሳናግራቸው ሌላ ሰው ይዘው ቢመጡ እኔ አላናግራቸውም ነው ያለው። ሁለቱንም ለብቻ ብሩክንም ሀይሚንም ሌላ ሰው ይዘው ሳይመጡ ብሩክም ሊንዳ የምትባለውን ይዘው ሳይመጣ ሀይሚም አዲስ ተዋወቅኩት ያለችው ልጅ ይዛ ሳትመጣ ሁለቱንም ለየብቻ አወራለሁ። ከዛም በመቀጠል ሁለቱንም ነው አንድ ላይ የማውራው እንጂ ይሄ ቀልድ አይደለም ብሎ ነው በምሬት ሁሉ ሆኖ የተናገረው። በተለይ ኦዲየንስ የተጨነቀበት ነገር መለኛው እሱ ራሱ አስደንግጦታል። እኔ በዚህን ያህል ደረጃ ሰው ይወዳቸዋል ብዬ አላሰብኩም እና ደግሞ በዚህን ያህል ደረጃ ሰው ለነሱ ተጨንቆ እንደዚህ አይነት ጣጣ ውስጥ መግባቱ ትንሽ አስደንግጦኛል። ጉዳዩ ላይ እኔ አጽንኦት እሰጣለሁ ብሎ ነው ጠቅለል አድርጎ መለኛው የተናገረው ማለት ነው። የእውነት እህታችን ያለችበት ነገር በጣም አሳሳቢ ነው። ቤተሰቦቿ እንኳን በቅጡ እያገኟት አይደለም። በዱባይ የምትገኘው እህታችን በሀሳብ ውስጥ ሆና እንግዲህ ስቶቭ ላይ ምግብ ስታበሳስል ይመስለኛል ትልቅ አደጋ ተቀርጦባት እንግዲህ ወደ ሆስፒታል እንድትገባ የሆነው። የእውነት በዚህን ያህል ደረጃ ለሰው ተጨንቆ እንደዚህ እስከ መሆን መድረስ ማለት ትንሽ የሚከብድ ይመስለኛል። ብቻ እህቶቼ እባካችሁ ይሄን ነገር እናንተም ያው ዩቲዩብ ላይ የሚሰራም ስራ እንደሆነ እየተረዳችሁት ያሉበት ነገር ደግሞ ተራርቀው የማይራራቁ ሰዎች ሰዎችም እያወቃችሁ ቪዲዮ እንድትመለከቱ እንዲሆን ነው የማስበው እንጂ በዋህነት ብቻ እየተመለከታችሁ እዛ ጋር ያለውን ነገር ብቻ እየተቀበላችሁ እነዚህ ሰዎች በቃ ይለያያሉ ብላችሁ እያሰባችሁ እራሳችሁን የምትጎዱ ከሆነ መጨረሻም ተጎጂ የምትሆኑት እናንተ ናችሁ። እነዚህ ሰዎች ነገ መስማማት ሲመጣ መታረቅ ሲመጣ እናንተ የተጎዳችሁት ጉዳት ማይካስ ማይድን ሊሆን ይችላል። ስለዚህ ከጤና ደግሞ የሚበልጥ ነገር ምንም ስለሌለ እባካችሁ አድናቆታችሁንም የምትጨነቁትንም ነገር በልክ አድርጉት ለማለት እሞክራለሁ። ብሩክና ሀይሚ መቼም አይለያዩም። ሁሌም ማስቡ እሱን ነው መናገር የምፈልገውም። ከቡታጅራ ጀምሮ የሚተዋወቁ ቤተሰቦቻቸውም የሚተዋወቅ፣ ጥንት ጀምሮ የሚተዋወቁ ሰዎች ስለሆኑ እንደዚህ በቀላሉ የሚለያዩ አይደሉም። እሱን ሁሌም ማስቡ ለማለት እፈልጋለሁ። በዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘ ሁላችሁ ሰላም።